እርሱም እኛ ከማመስገን ጋር የምናጠራህ ለአንተም የምንቀደስ እንሆን በእርሷ ውስጥ የሚያጠፋን ደሞችንም የሚያፈስ ታደርጋለህን? አሉ። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። አልበቀራ በቀራ ቁጥር ሰላሳ ላይ። በዚህን ጊዜ ሁሉም መላእክቶች በአንድነት አላህ ከጎደሉ ባህሪ ሁሉ የጠራ መሆኑን እያሰቡ፣ እያመሰገኑ፣ እያወደሱት እንዲህ በማለት መልስ ሰጡ። ጥራት ይገባህ ካስተማርከን ነገር በስተቀር ለእኛ እውቀት የለንም አሉ አልበቀራ ሰላሳ ሁለት መላኢኮች አላህን ለምን ብለው መጠየቃቸው አላህ የምድር ላይ ምትኩን ከመፍጠሩ ጀርባ የተደበቀውን ጥበብ ለማወቅ በነበራቸው ጉጉት እንጂ ለአመፅና ለተቋሙ አልነበረም ሰውን መፍጠር አደም ዐለይሂ ሰላም ከአፈር ሲፈጠር ያለፈባቸው እርከኖች ቁርአን በሚከተለው መልኩ አብራርቷቸዋል የአፈር ወቅት ከአፈር ፈጠር ነው። ከዚያም ለእርሱ ሰው ሆናል ነው ሆነም። አልኢምራን ቁጥር 59 ላይ። ሁለት የጭቃ ወቅት የሰውንም ፍጥረት ከጭቃ የጀመረው ነው። አሰጅዳ ቁጥር ሰባት ላይ። የተቦካ የሚያላጠቅ ጭቃ እኛ ከሚጣበቅ ጭቃ ፈጠርናቸው። አሷፋት ቁጥር አስራ አንድ ላይ አራት ከወ ብሎ ከደረቀ ጭቃ የሚግጨለጨል ሸክላ ወቅት ሰውንም ከሚግጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው አልሂጅር ቁጥር 26 ላይ። አምስት የተጠበሰ ጭቃ ወቅት ሰውን እንደ ሸክላ ከሚግጨለጨል ደረቅ ጭቃ ፈጠር ነው አልራሕማን ቁጥር 14 ላይ። እነዚህ ደረጃዎች የመጀመሪያው ሰው ወይም አደም ከአፈር ተቆንጥሮ ሲፈጠር ያለፈባቸው የአፈጣጠር ሂደት እርከኖች ናቸው። ከአደም በኋላ የመጣው ከጀርባው የተፈጠረው የተቀረሰው የአፈጣጠር ታሪክ በሚከተለው የቁርአን አንቀጽ እጥር መጥን ባለ ቋንቋ ልቅም ብሎ ተገልጿል። በእርግጥም ሰውን ከነጠረ ጭቃ ፈጠር ነው። ከዚያም በጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው። ከዚያም ጠብተዋን ባርባቅን የረጋ ደም አድርገን ፈጠርን። የረጋውንም ደም ቁራጭ ስጋ አድርገን ፈጠርን። ቁራጯንም ስጋ አጥንቶች አድርገን ፈጠርን። አጥንቶቹንም ስጋን አለበስ ናቸው። ከዚያም ነፍስን ለመዝራት ሌላ ፍጥረትን አድርገን አስገኝ ነው። ከሰዓሌዎችም ሁሉ በላጭ የሆነው አላህ ስብሓንሁ ወተዓላ ላቀ አልሙዕሚን ከአስራ ሁለት እስከ አራት ይህን የፅንሱ ዕለት ዘመናዊ የሕክምና ዓለም ሳያውቀው ቆይቶ በጣም በቅርብ የደረሰበት እውነታ ነው። ቁርአን ግን ከአንድ ሺ አራት መቶ ዓመታት በፊት የሰው ልጅ ሲፈጠር የሚያልፍባቸውን የአፈጣጠር እርከኖች ተናግረዋል። ዘመናዊ ሳይንስም ያጸደቀው ይህንን ነው። ከላይ በተጠቀሰው የቁርአን አንቀጽ አላህ ስብሐነሁ ወተዓላ የአፈጣጠር እርከኖችን በሚያስደንቅ ሁኔታ ገልጿቸዋል። የመጀመሪያው ደረጃ ጭቃ ነው። በአደም የአፈጣጠር ሂደት የአፈር ወቅት በሚል የተገለጸው ማለት ነው። ይህ ደረጃ ከቅርጽ ወይም ከውጫዊ ገጽታ አንጻር ሲታይ ቅንጣቱ ውበት የማይታይበት ዋጋቢስ ቁሳዊ ደረጃ ነው። ቀጥሎ የሚመጣው ሂደት የሚግለገለክ የሚያጣብቅ ፈሳሽ ውሃ፣ የረከደም ምንም የማይሰጥ አስቀያሚ የተላመጠ ስጋ የሚመስል እርከን ነው። ከዚህ ሁሉ ሂደት በኋላ ተአምራዊ የፈጠራ ውጤት የሆነው ሰው ይገኛል። የመለኮታዊ ኃይል በግልጽ የሚነበብበት ረቂቅ ውበት ይከሰታል። በመጨረሻ ይኸው የእድጋት ደረጃ ይደገማል።

ባሪያውን ዳግም ከሞተበት ማስነሳት ሲፈልግ ከዚህ ህጂው ቅሪት ያበቅለዋል። ተክል ከዘሯ እንደምትበቅለው እያንዳንዱ ሰው ከራሱ አጅቡ ዘንብ ይበቅላል። የሰው ልጅ ይህን ሰፊ ተአምራዊ ዓለም በጥልቀት እንዲያስተንትን በቁርአን አንቀጾች ውስጥ ጥሪ ቀርቦለታል። አላህ ያ ከደካማ ፍትወት ጠብታ የፈጠራችሁ ነው። ከዚያም ከደካማነት በኋላ ኃይልን አደረገ። ከዚያም ብርቱነትን በኋላ ደካማነትን ሽበትን አደረገ። የሚሻውን ይፈጥራል እርሱም አዋቂው ቻይ ነው። አልሮም ቁጥር 54 ላይ ከእርሷም ከምድር ፈጠርናችሁ በእርሷም ውስጥ እንመልሳችኋለን፣ ከእርሷም በሌላ ጊዜ እናውጣችኋለን። ጧሃ ቁጥር 55 ላይ እነዚህ አንቀጾች የሰው ልጅ በተከታታይ የለውጥ ደረጃዎች እንደሚያልፍ ይገልጻሉ የሰው ህይወት ጠፊናት በህይወት ውስጥ ያካበተው አቅም ተሰጦ ኃይሉ የሚቀር የለም ሁሉም ይጠፋሉ እንዳልነበር ይሆናሉ ሰው ከአፈር ነውና የተፈጠረው የአፈር ባህሪ ይዟል መሬትን ይመስላል መሬት በዘመን ብዛት ትደርቃለች በሐሮር ትሰነጠቃለች በውሃ ጥማት ትቃጠላለች። ወቅቱ እስኪያልፍ ድረስ ድርቅን ትቋቋማለች። ዝናብ ስታገኝ ዳግም ህይወት ትዘራለች። በውስጧ እምቅ ያኖረችው ሁሉ ትዘረግፋለች። በየአይነቱ በሚገለጽ ውበቷ፣ ቀለሟ፣ መዓዛዋ አምላካዊ ኃይልና ጥበብ በግልጽ ይነበበባታል። የሰው ልጅ ነገር እንዲሁ ነው። ከመሬት ጋር ይመሳሰላል። አላህ ካለሜዳ ላይ ኃይለኛ ነፋስ እንዳገኘው አቧራ በህይወት ፍላጎቶች በስጋዊ ስሜቶች በነፍሱ ጥሪዎች ሲላጋ ይኖራል። በነፍስያው ቁጥጥር ሥር ሆኖ ራሱን ይታክታል። ነገር ግን የነፍስያውን አጥር መዝለል የቻለ ዕለት ወደ ምሉእነት ይደርሳል። መሬት በክረምት ዝናብ ዳግም ህይወት እንደመትዘራው እህሱም ጸጋና በረከት ያቧልላታል፣ ለዙሪያውም ይተርፋል ሰጪም ይሆናል። የሰው ልጅ ፈራሽ ገላ የተገነባው ከአፈር ስለሆነ መሬትን ውጤት ይመገባል። በመጨረሻም መሬት ውስጥ ይቀበራል፣ ወደ አፈርነትም ይቀየራል፣ ወደ መሰረቱ ይመለሳል። የሰው ገላ የአፈር ንጥረ ነገሮችን በሙሉ ተሸክሟል። ይነስም ይብዛ የመሬትን ባህሪ ይወርሷል፣ የመሬት የተለያየ ገጽታ ይንጸባረቅበታል። ሰው መሬትን ይመስላል። አንዱ ሸካራና ጠጣር ባህሪ ሲኖረው፣ ሌላው ደግሞ ለስላ ስላና የሚመች ባህሪ አለው። አንዳንዱ ምርታማ ነው፣ ያለውን ሁሉ ይሰጣል። ሌላው ደግሞ ደረቅ ነው፣ ምንም ነገር አይወጣውም። የዓለም ልጆችም እርግጥም መሰረታቸው አፈር ነው። መሬት ላይ የተለያዩ ቦታዎች የተለያየ ባህሪ አላቸው። ሰዎችም እንዲሁ ሁለመናቸው ለየቅል ነው። አካላቸው፣ ቀለማቸው፣ ባህሪያቸው እንደተቆነጠሩበት አፈር የለያ ይህንን እውነታ ፍቅሩ ነቢይ ረሱሉላህ ሰለላሁ አለይሂ ወሰለም በሐዲሳቸው በትክክል ገልጸውታል። አላህ ስብሐነሁ ወተዓላ ከአጠቃላይ መሬት ከቆነጠራት ጨበጥ አፈር አደምን ፈጠረ። የአደም ልጆች የተቆነጠሩበትን መሬት መስለው ቀይ፣ ቢጫ፣ ጥቁር ሆኖ መጡ። ለመካከላቸውም ገራገር፣ ቆዛሚ፣ ክፉ እና ደግ ሆነ። አቡ ዳውድ አሱነን ቁጥር አስራ ስድስት ላይ እንደሚታወቀው መሬት ብረት፣ መዳብ፣ አልሙኒየም፣ ፎስፎረስ፣ ካልሲየምና ሌሎች በርካታ ማዕድናትን ይዛለች። የአፈሩ አይነትና ባህሪ የሚለየው በውስጡ የያዘው ማዕድንና ንጥረ ነገር ብዛት እንዲሁም በድብልቃቸው መጠን ነው። እነዚህ ማዕድናት፣ ንጥረ ነገሮች በድብልቁ ውስጥ ባላቸው መጠንና ሁኔታ መሰረት የመሬቱ ወይም የአፈሩ ባህሪ ለምሳሌ ጠጣርነት፣ ልስላሴ ቀለም ወዘተ ይወሰናል። በዚህም ምክንያት አንዳንዱ መሬት አፈሩም ለም ሲሆን፣ ሌላው ጣጣር ይሆናል። አንዳንዱ የዳበረ ምርታማ ሲሆን፣ ሌላው ምንም የማያበቅል ደረቅ ይሆናል። ከሰው ላይ በግልጽ የሚታዩ ባህሪያቱና በመሬት መካከል ግልጽ ትስስር ይገኛል። የቆዳውም ይሁን የጠባዩ ቀለማት የተቆነጠረበትን አፈር መልክ ይይዛል። የመንፈስ መስረጽ

እንዲህ ይለናል፣ ፍጥረቱን ባስተካከልኩትና በውስጡ ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ። አልሂጅር ቁጥር 29። አላህ ስብሓንሁ ወተዓላ ወደ አደም ውስጥ መንፈሱን ማስረጹ በጥሬው መታየት የለበትም። አገላለጹ ዘይቢያዊ ነው። ከሁሉም በላይ የሆነው ጌታ ከታላቅነቱ ከግዝፈቱ ለባሪያው ከፍሎ መስጠት ን ነው የሚገልጸው። ባህያው ወደፊት የሚሰጠውን ኃላፊነት ብቁ የሚያደርገው አቅም ያገኙ ዘንድ አምላካዊ መንፈስ ተጋባበት። በዚህ ችሮታ ምክንያት በደመነፍስ ጌታውን ያውቃል። በውስጡ አምላካዊ መንፈስ ስለሰረጸ ጌታውን መፈለግ ተፈጥሯዊ ዝንባሌው ይሆነዋል። ሰው በፍጥረቱ ልክ ወደ አምላካዊ ምስጢራዊ ይዘልቃል። የዚህ መጥቀት መነሻና የእውቀቱም ማዕከል ደግሞ ቀልብ ልቦና ናት። እዚህ ላይ ቀልብ ሲባል አካባላዊ ክፍልን ለመግለጽ አይደለም። የስሜቶች ሁሉ መቋጠሪያ የሆነችውን ቦታ ነው መጠቆም የተፈለገው። በተሰውፍ አረዳድ መሰረት፣ በሰው ልጅ ውስጥ ደህግነትና ክፋት የሚታገሉባቸው ሁለት ማዕከሎች አሉ። ማዕከሎቹ ግንኙነታቸው በቀጥታ ከነፍስ ጋር ነው። ነፍስ አሱልጣንያና አልነፍስ አልሐዋንያ በመባል ይጠራሉ። አነፍስ አሱልጣንያ፣ አነፍስ አሱልጣንያ የምትባለው አላህ ስብሐንሁ ወተዓላ ከመንፈሱ ወደ ሰው ልጅ እፍ ያላት ነገር ናት። ሰውነ ከሌሎች ህይወት ካላቸው ፍጥረታት ሁሉ የምትለየው እችው መንፈስ ናት። ምድቧ ከሁነተ ዓለም ነው። ከአካሉ ጋር የማበር ወደ መልካምነት ትቦተጉታዋለች። በዚች ከአካሉ ጋር ባበረች መንፈስ ምክንያት ሰውየው ለመልካም ስራ ይነሳሳል፣ ለአምልኮ ይበረታል፣ ለእምነት ይተጋል። የእቺ መንፈስ የገላ መንፈስና መጥፋት አይጎዳትም ነገር ግን በአካል ላይ የነበራት ስልጣንና ቁጥር በሞት ይጓጫል። አልነፍስ አል ሐዋንያ የሰው ስነ ህይወት የምትቆጣጠር ኃይል ናት። የሰውየው ህይወት እንዲቀጥል ለማድረግ ትሰራለች። ሩህ ወይም ነፍስ በሚል ስያሜ ትጠራለች። ምድባም ከፍጥረት ዓለም ነው። በእያንዳንዱ የሰውነት ክፍል በመሰራጨት ሕያው የምታደርግ፣ ጥንካሬ በመስጠት ለእንቅስቃሴ የምታበቃው እህችው ነፍስ ናት። በዋናነት ደምን ትቆጣጠራለች። ለአካላዊ እንቅስቃሴዎች ሁሉ መነሻ ነጥብ ናት። የሰው ነገረ ሥራ ሁሉ

ሶስት መሰረታዊ ጉዳዮች እንዲፈጸም ትገፋዋለች፣ ለመፈጸም የሚያስችለውን አስፈላጊ ኃይልም ታቀርብለታለች። ሶስቱ መሰረታዊ ግዴታዎች የሚከተሉት ናቸው። ሰውየው ማንነቱን ጠንቅቆ ማወቅ ይጠበቅበታል። የፈጠረውን ጌታ ማወቅ አለበት። ወደ ጌታው ደህና ፈላጊ መሆን ማወቅ። በሀዲስ እንደተነከረን ነፍሱን ያወቀ ጌታውን ያውቃል። ዘላለማዊ የተደረገችው አልነፍስ አልሱልጣንያ መጨረሻ ጀነት ወይም ጃሃንም ይሆናል። ከምግብና ከመጠጥ ለአካል ጥቂት ስጠው። ስጋውን በቀለብ የተጠመደ ሰው ነፍስያው ወይም የስጋዊ ፍላጎቱ እስረኛ ይሆናል። በመጨረሻም ይህወረዳል ለሮህ መንፈስ ቀለብ ስጣት የጎመራ ሐሳብ ማፍለቅ በጥልቀት በመረዳትና ለነፍስህ ስንቅ በመያዝ

በነቢይነት የመጀመሪያ መሆናቸው ሚስጥር በአላህ ትዕዛዝ መላኢኮች ለአደም ስጅደ በወረዱበት ክስተት የበለጠ ይገለጻል። የመንፈስ ሩህ አምስት እርከኖች፣ አንደኛ የሰው ልጅ ምንም ያልነበረበት እርከን። በሰው ላይ የሚታወስ ነገር ሳይሆን ከዘመናት የተወሰነ ጊዜ በእርግጥ አልፎበታል። አልኢንሳን ቁጥር አንድ ላይ ቁጥር ሁለት በመንፈስ አለም የተገኘበት ጊዜ

ነፍስ እንደገና ወደ አካል የምትመለስበት ጊዜ ያ በመጀመሪያ ጊዜ ከእመንት ያስገኘ ሕያው ያደርጋታል። እርሱም በፍጡሩ ሁሉ ሁኔታ አዋቂ ነው በለው። ያሲን ሰባ ዘጠኝ ላይ ባልተኩ ምዕራፍ ውስጥ በሰባት አንቀጾች አላህ ሱብሓነሁ ወተዓላ ነፍስን አካሏን እንዲመለስላት እንደ አዲስ ከሰውነት ጋር እንደምትዋሃድ ይህን ይናገራል። የነፍስን ምንነት በተመለከተ ግን በቂ ወይም ምንም ማስረጃ የለም። አላህ ስብሓንሁ ወተዓላ ለምክተኛው ለመልእክተኛው ረሱል ሰለላሁ ዐለይሂ ወሰለም እንዲህ በማለት ይነግራቸዋል። ከሩህ ይጠይቁሃል ሩህ ከጌታህ ጋር ነው ከእውቀትም ጥቂትን እንጂ አልሰጣችሁም በላቸው። አልኢስራ ቁጥራ 85 ላይ በምዕራፍ አልበቀራህ አንቀጽ ሰላሳ አንድ ላይም እንዲህ ይለናል አደምን ስሞችን ሁሉንም አስተማር ነው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው። እውነተኛም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። አል በቀራ ቁጥር ሰላሳ አንድ ላይ። በዚህ ጊዜ አላህን በማውደስ በማመስገን ከጎደሉ ባህሪያት ሁሉ በማጥራት መላይቆች ቀደሱት። ስለዚህ ሁኔታ አላህ እንዲህ ይላል። ኢንሻአላህ ቁጥር ሶስትን በቀጣይነት የምናቀርብ ይሆናል።